ደርሽ ነበር የትኛው ጋር ነው ወርተች አየኝ። ኦራይት ሰላም ይሱ ዛሬ በሌላ ቪዲዮ መጥቼላችኋል። የፈጠረሳላችሁ ኢንትሮ በዛሬ ቪዲዮ አጎቴ እዚህ አካባቢ ቤት ኢ ብሎኝ ታዝዤ ከውጭ እንግዲህ እሱን ላይ ይ ው እሰ ጉዴን እናያለን። ስንት ብር እንደገቡ በዛው ለእናንተም አሳያቸዋለሁ ስንት ብር እንደገባ ጌ ምርጥ ሎኬሽን አካባቢ ነው። አሁን የምንገኘው አንድነት ፓርክ አካባቢ ነው፣ ወዳጅነት አካባቢ እንግባች ስለሚሆን ስለምሰራ ስምን አስታውቃችሁ የሚባለው ሴቱ እንትና አጎቴ ከውጭ ከጀርመን አይቶት ነው የዩቲዩቡን ነብዳየሁ የተለቀቀውን ፕሮሞት የተደረገውን ግን እሱ አልቆ አልክ ይመስለኝ።

ሰርተፊኬት እየተሰራ ያለ ነው። ፓርኪንግ ኤሪያ ነው። ኦኬ፣ ፓርኪንግ መናፈሻ ኤሪያ ነው። እዛ ጋር ደግሞ ብሪጅ አለ። ኦኬ፣ ሪቨር ሳይድ ፕሮጀክት እየተሰራ ነው። እዛ ጋር እየተገነባ ያለው ፓርኪንግ ኤሪያ ነው። ብሪጅ ነው ወደ ፓርኪንግ ያስገባ አላት ነው። እናንተ ናችሁ እናንተ ትፈቅዱላችሁ ነው ወይስ መንግስት ይሰራ ያለው? መንግስት ይሰራል። ከዛ ውጭ ከላይ ጀምሮ አሳየታለሁ። ወይ ኩዌይ እና የሳይክል ነው። በዚህ በኩል እዚህ ጋር ውጭ እየተሰራ ያለችው ከላይ ጀምሮ ተጀምሯል። ኦልሬዲ ሆን እየመጡ ነው። መናፈሻም አለ በሪቨር ሳይድ ይሄ ውሃው ኮምፕሊት አጎቴ ሰላም በላቸው

አስራ አምስተኛ ላይ ባለ አንድና ባለ ሶስት እስከ አምስተኛ ከዛ ውጭ አምስተኛ አይሚ ስድስተኛ ስዊሚንግ ፑል አለው። ሰባተኛ ጂም እና ስፓ አለው። ስምንተኛ የልጆች መጫዋቻ አለው። ከዘጠኝ ወደ ላይ አፓርትመንት አለ። ኤ ቱ ቤድ ሩም ነው። ደስ ስ ቱ ቤድ ስንት ካሪ ነው? መቶ ሳሎኑ ብቻ

ግን እስከ እንትን አስደረባለ ካሬ በሚሊዮን ሰባት መቶ ሺህ

እና ፊክስር በብር ነው፣ ምንም አይነት ጭማሬ የለም። ፕሮግረስ ይቻላል ቦርም አለ ገ በፕሮግረስ የሚከፈላልእንት የሚሄደሱ እሱ ቤት የሚከፈለው በፕሮግረስ ማለት ነው። አሁን ለምሳሌ ቤዝመንት ጨርሰን ወደ ግራውንድ ገብተን ወደ ፈርስት ፍሎር አራተኛ ስላፍ ሲደርስ ከዛ አስረኛ ፎቅ አስራ ሰባት ከስር ከስር ፓርቲሽን እና ልስን እየተሰራ ነው እዛ ጋር አግሪመንት ይቀመጣል።

አይ፣ ጋይዝ ወተናል ያው የሸኘኝ ነው ስልኬ ስለዘጋ ጥሩ ጥሩ ሰው ያጋጠመኝ ያለው። ለማንኛውም ሰፈር ዋይዝ ይኸውላችሁ ገና ስትወጡ ሰፈር እኔ አለ ራሱ ፒያሳ ምናምን ነው፣ ግን አዲስ ሆነብኝ ከዚህ ውጭ ሌላ ቦታ ነበራቸው። አክ እኔ አይደለም የሚያገኘዋቸው ነበረው አጎቴ ነኝ ከዛ

ባላንድና ባለሶስት ትንሽ ቤቶች ነው የቀሩት። ደውላችሁ መግዛት የምፈልጉ ሰዎች ካላችሁ በዚህ ቁጥር ደውላችሁ ዛ ወደ ቤት ነው ሌላ ስላለኝ እሱ ታ። የቀጠለ ነው በየቀኑ መቀል ቢሆን ቤት እንገናኛለን። ቻው